እንግዲህ ሰውዬው የሚያደርስበት ነገር ሙቤ ሴትዮዋ ጥዋት ስራ ትሄዳለች፣ ከዛ እሷን ወደ ክፍላቸው በመጥራት ልብሱን አውጥቶ ሙሉ ለሙሉ ልብሱን አውጥቶ በራቆቱ ማለት ነው። ደክሞኛልና መሳጅ እንድታረገው ይጠይቃታል። ከዛ ደግሞ በጀርባ ተንግቶ ያው ጾታ እንግዲህ የወንድ ጾታ ቀኝ እጇ አላ ክፍል አይደች በኋላ ከቆይታ በኋላ አራት ልጆቹ በተኙበት ከተኙ በኋላ ክፍሏ ስጣ ከተኛች በኋላ ይመጣና ክፍሏ ይገባል። ስትነቃ እኔ ደሞ አናቱ ቦዬ አናቱ ቦዬ ሰውዬ ከወገቡ በታች ማለት ነው፣ ራቆቱ ነበር። ክላሷ ስተነቃ ማለት ነው እና ያለቀሰችው እሷለች ቁጭ በላይ ያለቀሰች ማለት ነው። ስደት ስደት፣ የስንቱን ህይወት ምስቅልቅሉን አወጣው፣ የስንቱን ህይወት አበላሼ፣ የስንቱን ህይወት በእንደዚህ አይነት ነገር ውስጥ አሳልፏል። አሰላሙ አለይኩም ወራህመቱላ በረካቱ ውዴ፣ የተከበራችሁ የተወደዳችሁ ተመልካቾቼ፣ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዴላ። እንግዲህ ዛሬ የሰማሁት ነገር ወላሂ በጣም ነው ያሳዘነኝ። እቺ በምስሉ ላይ የምትመለከቷት ልጅ ገና ልጅ ናት። የአስራ ዘጠኝ አመት ልጅ ናት ና ያው እንደ ማንኛውም ሰው ያልፍልኛል፣ ሰርቼ ይቀየራለሁ ብላ በወጣችበት ሰዓት ያጋጠማት ቀላል ፈተና አይደለም። መግቢያ ላይ እንደሰማችሁት ሰውዬው እጅግ በጣም እያስቸገራት ነው። በጣም ብዙ መከራ፣ በጣም ብዙ ስቃይ እያሳለፈች ነው። እኔ እንዲሁ መስማት የሚከብዱትን የቆረጥኩ ነው እያስወጣኋቸው የነበረው የሚያደርጋቸው ነገሮች፣ ልጅቷ እንዴት እንዳሰቃያት፣ እንዴት እንደሚያሰቃያት፣ እንዴት እንደሚያደርጋት በቃ የሆነ አለ ከአንድ ከአረብ የሚጠበቅ ሲሆን ስራዎችን ነው እየሰራት ያለው። በጣም ብዙ ነገር ነው ወላይ እዚህ ጋር ለመስማት በጣም የሚከብድ ንትን የሚፀቀጥጥ ነገር ነው እየሰማሁት ና ያንን ለእናንተ ለማሰማት በጣም ከብዶኝ ቆርጬ ነው ያወጣሁት። በጣም በሚያሳዝን ሁኔታ ማለት ነው፣ ሰውየው ማሳጅ አድርገኝ እያለ የሚያደርጋቸው ነገሮች፣ እንዲሁም በተኛችበት ክፍሏ ገብቶ ያው ያን ያን ሰምታችኋል። ግን ማውራትን የማልችላቸው ነገሮችን ደግሞ እያደረጋት ያለች እህታችን ናት እና ሰውነታችንን በቻልነው መጠን ለዚህች እህታችን ድምፅ እንሆንና ትነካለችበት እናውጣት። በእርግጥ እነ ሙቤ ጉዳዩን ዜውት እየተከታተሉ ነው ያሉት፣ ግን እስከ መቼ ወጥቶ መናገር ያልቻሉ እህቶቻችን ታፍነው ስልክ ሳይኖራቸው መናገር ወጥተው መናገር ያፈሩ ስንት እህቶቻችን በእንደዚህ አይነት ህይወት ውስጥ ስቃይ ውስጥ እያሳለፉ ያሉ እህቶቻችን አሉ። በዛ ላይ ደግሞ ይህንን ስቃዮቻቸው ይሄን እንደዚህ እየተሰቃዩ ያሉ ቢሮ ሲደወሉ አርፋቸው ስሩ የሚባሉ ስንቶቹ አሉ። ወላ ሂ፣ እኔ እንጃ፣ ቤቱ ይቁጠረው። እንደዚህ አይነት የሚደረገው የስንቱ ህይወት እየተበላሸ እንደሆነ ቤቱ ይቁጠረው። አላህ ስብሐነ ወተዓላ ይጠብቀን። ወላይ በጣም እኔ እንጃ፣ እኔ ምን አይነት ህሊና እንዳላቸው አላቅም። እች ልጅ ያ ብቻ እንትን እየተፈ ያ ብቻ ይሄ ብቻ ሳይሆን እየተፈጠረባት ያለው የስምንት ወር ደሞዟ ሁላ አልተሰጣትም። ደሞዙ ሲቀር ግን እቺ ልጅ ጥቃት የሚፈጽምባት እንዴት አድርጎ፣ ገና ከመምጣቷ መርፌ እንዳስቀበረች ነው የጠየቃት፣ የወሊድ መከላከያ ማለት ነው እንደፈለገ እንዲያደርጋት። ያ ነገር አለመኖሩን ሲያቅ ደግሞ የመታት እጇ ሁላ በቢላዋ መጥቷታል እና አባብጧል። እጇ እስከ መች ነው ግን ያኔ እኔ እንጃ፣ ወላይ ስደት እኔ እንጃ ብቻ። በምን አይነት ሁኔታ እንዴት እንደሆነ አላቅም። በቃ አላድል የኛ ሀገር ብቻ ነው እንደዚህ እየሆነ ያለው። ሁሉም ስርአቱን ይዞ እየሰራ ነው። የተለያየ ሀገራቶች ይሰደዳሉ። የኛ ብቻ አይደለም፣ እኛ ኢትዮጵያኖች ብቻ አይደለም እየተሰደድን እየሰራ ያለ ነው። ብዙ ሀገራቶች እንደምናውቀው ብዙ የብዙ ሀገራቶች ተሰደው ይሰራሉ። ግን እነሱን እንደዚህ የሚደፍሯቸው የለም። ግን እነሱን እንደዚህ የሚያሰቃያቸው የለም። እነሱን እንደዚህ ደሞዛቸው የሚከለክላቸው የለም። እንደዚህ ፆታዊ ትንኮሳ የሚያደርስባቸው የለም። ምክንያቱም መንግስታቸው ጠንካራ ስለሆነ ጠንካራ ኤጀንሲ ስላላቸው ለህብረተሰቡ ጥሩ አገልጋይ የሆነ ሰራተኛ ስላላቸው ነው። ስለዜጋው የሚያስጨንቀው መንግስትና የሚያስጨንቀው ሰራተኛ ስላለ እንደዚህ አይነት ነገር አይደርስባቸውም። እናንተም ከእንደዚህ አይነት ነገር ውስጥ ገብታችሁ ይሄ ነገር እየደረሰብኝ ነው ችግር ላይ ነኝ ድረሱልኝ ስትሉ አልፋችሁ ስራችሁ ስሩ ነው የምትባሉት። እና ውላይ በጣም ከባድ ነው። እኛ ነገር ያለው ነገር በህጋውን ብትመጡ ስቃይ፣ በህገወጥ ብትመጡ ስቃይ። እንዴ እሺ፣ ህገወጥ ህጋዊ ናቸው ስትመጡ እንደዚህ ስቃይ እየሆነ ከሆነ በህገወጥ የሚመጡት እኮ ስቃይ አይደለም። ምክንያቱም ህጋዊ የሆነው ራሱ እንደዚህ አይነት ነገር እየደረሰባቸው ጠያቂ የላቸውም። እንደዚህ ሶሻል ሚዲያ ወታችሁ ሶሻል ሚዲያ ታዋቂ የሆኑት ተጽዕኖ ካልፈጠሩ በስተቀር እናንተ ጉዳያችሁ ወደ ሶሻል ሚዲያ ሳይመጣ በውስጥ መጨረስ አትችሉም። በፍጹም ሶሻል ሚዲያ ላይ ወታችሁ አልቀሳችሁ ትላልቅ ፎሎ ያላቸው ትላልቅ ቲክታከሮች እነሱ ድምፅ ከሆኑ በኋላ ነው ለእናንተ የሚደርሱላቸውን ኤምባሲዎች ጉዳያችሁ የሚከታተሉት እንጂ በውስጥ ጉዳያችሁ ሶሻል ሚዲያ ሳይወጣ የእናንተን ችግር የሚቀርፍ መንግስት የለም እኛ ሀገር ላይ እና በጣም ከባድ ነው ያለንበት ሁኔታ። እስኪ ቢያንስ ከሌሎች ተማሩ። ለዜጎቻችሁ ያሉበትን ሁኔታ ጠይቁ። ደሞዛቸው በስነ ስርዓት ይሰጣቸዋል ወይ፣ እንደዚህ አይነት ፆታዊ ትንኮሳ ይደርስባቸዋል ወይ የሚለውን ብትከታተሉ እንኳን ያንን እንኳን ማድረግ ባትችሉ የሚደርስባቸው ሰዎች ድረሱልን፣ ይሄ ችግር ደርሶብናል ሲባሉ እስቲ ቀድማችሁ ፈጥናችሁ ለመድረስ ሞክሩ። ገና አሁን እቺ ልጅ እንደዚህ እየተሰቃየች አላህ በረካ ያርገውና ሙቤ ደወለላቸው፣ ደላላዎች ማለት ነው። ምንድን ነው ያለችው? ገና እኔ የእሷን ፓስፖርት ኮፒ ይፈልጋለው ምናምን፣ እኔ አላቅመች እንደሄደች የእሷን ስም ለማውጣት ተመሳሳይ ስሞች ስላሉ ቶሎ ማግኘት አልችልም፣ ገና ኢትዮጵያ ኤጀንሲ ደውላለው ምናምን ስትል ነበረ ማለት በቃ ቶሎ ፈጥነው መድረስ አይችሉም ገና ያን ፈላልጋ ነው ሰዎቹ ጋር መናገር የምትችለው ማለት ነው ያን ነገር ልታደርግ የምትፈልገው እና ለማንኛውም ነገ ያለውን ነገር አሳያለሁ ነው ያለችው እስከ ነገ ለዚች ልጅ ምን ዋስትና አለ ለመኖሯ ሰውየው እየደበደባት ነው እየቀጠቀጣት ነው እቺ ልጅ እስከዛ ብትደፈርስ እያደረገባት ያለው ተጽዕኖ በጣም ከባድ ነው ደሞዙን እንኳን ተውት፣ ህይወት እኮ ነው። ፆታዊ ትንኮሳ እያደረገባት ህይወቷን እያበላሻት ነው። እና ለዚህ ነገር ፈጥናችሁ ካልደረሳችሁ ምኑን ቁጭ አላችሁ? ምኑን ለዜጎቻችሁም ነው የምትሰሩት? ምኑን እኔ እንጃ፣ ውላሄ በጣም ከባድ ነው። ምን ማውራት እንዳለብኝ ምን ማድረግ እንዳለብኝ ብቻ አላቅም። እህቶቼ ሳትቀደሙ ቅደሙ። ደግሞ እናንተ ለማንኛውም እንደዚህ አይነት አደጋ ውስጥ ያላቸው እህቶቼ ሳትቀደሙ ቅደሙ። እናንተ ቀድማችሁ ማምለጥ የምትችሉበት አጋጣሚ ካለ የት ሙናችሁ ብን ብላችሁ አምልጡ። በቃ ያላችሁ አማራጭ ይሄ ነው። እምባሲ ይደርስልኛል፣ ደላሎቹ ይደርሱልኛል፣ መንግስት ይደርስልኛል ፈጽሙ የማይታሰብ ነገር ነው። እናንተ ከተጠቃችሁ በኋላ አደጋ ከደረሰባችሁ በኋላ ነው ሊደርስላቸው የሚችለው መንግስት፣ በተለይ የኛ እምባሲ፣ የኛ ደላሎች። እያወቁ ደግሞ እንደዚህ አይነት ነገር ያለበት ቤት እያወቁ ያስገቧቸዋል። እና አላህ ይጠብቀን፣ አላህ ይጠብቃችሁ። ለማንኛውም እነ ሙባሪክ እነ ዘይኑሾ አላህ ይስጣችሁ፣ ያው ያደረጋችሁ ያሉ ነገር እየተረባረቡ ያለውን ነገር ስከታተል ሳይ ነበርና እንደናንተ አይነት ሰዎችን ያብዛልን እንጂ እነዚህ ደላሎቹ ተከታትለው ጉዳይ አስፈጽሞ እነዚህ አይነት እህቶቻችን ካሉበት ነገር ያወጣሉ ማለት ከባድ ነው። እህት አላህ ስብሃን ታላ ካለሽበት ችግር አላ ስብሃን ታላ ያውጣሽ። በያላችሁበት አላ ስብሃን ታላ ይጠብቃችሁ። ይቺን መልእክት ለማስተላለፍ ነው ውዶች። ሳትቀደሙ እናንተ ቀደሙ ህይወታችሁ ሳይበላሽ እናንተ አምልጡ። ማምለጥ ባለባችሁ እናንተ ህይወታችሁ ማትረፍ ያል የማትረፍ የምትችሉበትን ጥረት አድርጉ፣ ሳትቀደሙ በፊት ማለት ነው እና አላህ ስብሃነወተዓላ ይጠብቀን ይጠብቃችሁ። በሰላም እንደወጣን በሰላም አለ ሀገራችን ይመልሰን። ያው ስትከታተሉት የነበረው ነገር ይሄን ይመስል ነበረ። ለሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በእያላችሁበት ሰላም ሁኑ ልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።